ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። በሀረሪ ክልል የመንግስት ፋይናንስ አስተዳደርና የኦዲት ቁጥጥር ስርዓትን ለማሻሻል በትኩረት የተሰራ ነው ሲሉ የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር አቶ አብዱልማሊክ በከር ገለጹ። የክልሉ ዋና ኦዲተር መስሪያ ቤት በክልሉ ሴክተር መስሪያ ቤቶች ለሚገኙ የውስጥ ኦዲት ባለሙያዎች ለግዢ ፋይናንስና ንብረት አስተዳደር ባለሙያዎችና ዳይሬክተሮች የአቅም ግንባታ ስልጠናም ሰጥተዋል። ሄኖክ ግርማ ዝርዝሩን ይዞታል። የሀረሪ ክልል ዋና ኦዲተር መስሪያ ቤት በክልሉ ሴክተር መስሪያ ቤቶች ለሚገኙ የውስጥ ኦዲት ባለሙያዎችና ለግዢ ፋይናንስና ንብረት አስተዳደር ዳይሬክተሮች የአቅም ግንባታ ስልጠና ሰጥተዋል። የአቅም ግንባታ ስልጠናው በዋናነት የመንግስት የፋይናንስ አስተዳደርና የውስጥ ኦዲት ቁጥጥር ስርዓትን ለማሻሻል ትልቅ አቅም የሚፈጥር ስለመሆኑ የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር አብዱ ማሊክ በከር ገልጸዋል። በክልሉ የሚገኙ ባለበጀት ሴክተሮች የፋይናንስና የውስጥ ኦዲት አሰራራቸውን በማጠናከር ብቁና ውጤታማ የሆነ የመንግስት በጀት አጠቃቀም ስርዓት እንዲኖራቸው ለማስቻል መስሪያ ቤቱ በትኩረትና በቅንጅት እየሰራ ይገኛልን ብለዋል። በዚሁም የአቅም ግንባታ ስልጠናው መድረኩ በክልሉ የሚገኙ ሴክተር መስሪያ ቤቶች በውስጥ ኦዲት አሰራሮች ላይ የሚያጋጥማቸውን ክፍተቶች በጋራ ለመፍታት አቅማቸውን ለማጎልበትና በቀጣይም ከመስሪያ ቤቱ ጋር ያላቸውን የስርዓት ትስስር ለማጠናከር የሚያስችል ነው ብለዋል። ስልጠናው የኦዲት ግኝቶች፣ የአሰራር ግድፈቶችን ለማሻሻል በኦዲት ወቅት የሚያጋጥሙ ችግሮችና ችግሮች ለመቀነስ ብሎም ለማስወገድ መደረግ ባለበት ማስተካከያ ዙሪያ ትልቅ አቅም የሚፈጥር እንደሚሆንም ያላቸውን እምነት ገልጸዋል። በመሆኑም ሰልጣኞች ከአቅም ግንባታ ስልጠናው ያገኙትን እውቀት ወደ ተግባር በመተርጎም የመንግስት የፋይናንስ አስተዳደርና የውስጥ ኦዲት ስርዓትን ለማሻሻል በሚደረገው ጥረት የበኩላቸውን ድርሻ ማበረከት እንዳለባቸውም ዋና ኦዲተር አብዱማሊክ አስገንዝበዋል። በአቅም ግንባታ ስልጠናው በክልሉ የሚገኙ ባለበጀት መስሪያ ቤቶች የውስጥ ኦዲት ባለሙያዎችና የግዢ ፋይናንስና ንብረት አስተዳደር ዳይሬክተሮች እና ሰራተኞች ተሳትፈዋል። ሙያዊ ስነ ምግባርን አክብረን ማህበረሰባችንን በአግባቡ እያገለገልን ነው ሲሉ የጀጎል ሆስፒታል የጤና ባለሙያዎች ገልጸዋል። ከሰሞኑ በአንዳንድ የአገሪቱ አካባቢዎች በጤና ባለሙያዎች የተነሱ ጥያቄዎች መነሻ በማድረግም በሆስፒታሉ ምንም አይነት የተቋረጠ የጤና አገልግሎት አለመኖሩን ተናግረዋል። ሄኖ ግርማ ሙያዊ ስነ ምግባርን አክብረን ማህበረሰባችንን በአግባቡ እያገለገለን ነው ሲሉ የጁገል ሆስፒታል የጤና ባለሙያዎች ገለጹ። በሐረሪ ክልል የጁገል ሆስፒታል የጤናና ሕክምና ባለሙያዎች ለክልሉ ብዙሃን መገናኛ ኤጀንሲ እንዳስታወቁት ከሰሞኑ በአንዳንድ ማህበራዊ ሚዲያዎች በሚሰራጩት የተሳሳቱ መረጃዎች ሳይዘናጉ ሙያዊ ስነምግባርን አክብረው በመደበኛ ስራቸው ማህበረሰባቸውን በአግባቡ እያገለገሉ መሆናቸውን ገልጸዋል። የጤና ባለሙያዎቹ እንደገለጹት ከሰሞኑ በአንዳንድ የአገሪቱ አካባቢዎች በጤና ባለሙያዎች የተነሱ ጥያቄዎችን መነሻ በማድረግ በሆስፒታሉ ምንም አይነት የተቋረጠ የጤና አገልግሎት አለመኖሩን ተናግረዋል። በሆስፒታል ምንም አይነት አገልግሎት በዚህ በወቅታዊ በጤና ባለሙያዎች ጥያቄ ጋር ተያይዞ የተቋረጠ አገልግሎት የለም። በሆስፒታሉ መደበኛ አገልግሎቱን ያው እየሰጠን ያለ ነው። እኛ ጋር አልተቋረጠም። እንደሌላው ጊዜ መደበኛ ስራ እየሰራ ነው። ማህበረሰቡም እየመጣ የህክምና አገልግሎት እያገኘ ነው። ምንም የተቋርጠው አገልግሎት የለም። ምክንያቱም አንድ ጤና ባለሙያ አንድ ጤና ባለሙያነቱ ለህዝብ የሚሰጠው አገልግሎት ላይ ለሰከንድ በሚያቋርጠው ወይ ደግሞ ላቆም ቢል ሊፈጠር የሚችለውን ችግር ስለምናቅ፣ እንደዛ የታሰበም ነገር የለም፣ የተፈጠረም ነገር የለም፣ ያቋርጠው ነገር የለ። እስካሁን እንደምናየው በሆስፒታላችን ውስጥ እንደዚህ አይነት ነገሮች እየተስተዋሉ አሉም። ድንገተኛ ሆነ ሌላም ዋርድ ላይ ስራችንን በአግባቡ እየሰራ ነው። ሰሞኑ እንዳውም የደም ልገሳ ፕሮግራም አድርገን ከፍተኛ የሆነ ዩኒት እንደ ክልል ሆስፒታል ላይ ነው የተሰበሰበው በዛ መልክ ህብረተሰባችን ለማገልገል በቅንነት እየተጋነ ያለ ነው። እዚህ ያው እኛ ሬጉላሪ ስራችን እየሰራን ነው። ያው የስራ ማቆም እንትን ውዴታ የለም። እዚህ ያው እንደምታዩት ነው፣ ስራችንን እየሰራ ነው። ማንኛውም ህብረተሰባችን መጥቶ መገልገል ይችላል። ምንም የስራ መቋረጥና የስራ እንትን የለም፣ ምንም ነገር የለም። በመሆኑም የጤና ባለሙያዎች በጤና ስርዓቱና በህዝቡ ላይ አሉታዊ ተጽዕኖ ከሚያሳድሩ ውሳኔዎችና ድርጊቶች በመቆጠብ ሙያቸውን አክብረው ለህዝብ ጥቅም ቅድሚያ መስጠት እንዳለባቸውም አስገንዝበዋል። የጤና ባለሙያው ከስራ ገበታው በመቅረቱ ተጎጂ ማህበረሰቡ ነው ያሉት የጤና ባለሙያዎቹ ጥያቄ ቢኖር እንኳን ስራን ሳያቋርጡ ማህበረሰቡን እያገለገሉ በአግባቡ መጠየቅና በትዕግስት መጠባበቅ ተገቢ መሆኑንም ገልጸዋል። የጤና ባለሙያዎቹ ጥያቄ እንዳለ ሆነው ጥያቄውን መግፋት ሳይሆን ግን ጥያቄው አግባብ አግባ ባለው መንገድና መጠየቅ ባለበት መንገድ መጠየቃል። በስራ አድማ ምና የሚለውን ነገር እኛ አንቀበልም። ምክንያቱም የሰው ሕይወት ነው። እናቶቻችን፣ አባቶቻችን፣ ወገኖቻችን ናቸው ሰርቪሱን አገልግሎት የሚያገኙትና እነሱ ላይ አድማ እንዳደረገ የሚቆጠረው ና የሰው ሕይወት ላይ እንትን እንዳለን ነው የሚቆጠረው። ጥያቄውን አግባ ባለው መንገድ ለሚመለከተ ዋጋን መጠየቅ ነው። እንደ አንድ ባለሙያ እንደ አንድም ዜጋ ሰው ጥያቄዎች ይኖሩታል። መብቶቹን የሚጠይቅበት ሁኔታ አለ እነዛን ያው በህጋዊ መንገድ እየተጠየቀ ያለበት ሁኔታ ነው ያለው። እስካሁን እዚህ በኛ ሆስፒታል ሌቭል እና በዛው አግባብ የሚመለከተው አካል ያለውን ጥያቄና የሚነሱ ኢሾዎችን በህጋዊ መሆነ መንገድ በአግባቡ መጠየቅ ይቻላል። ህብረተሰብ ማለት እናት፣ አባት፣ እህት፣ ወንድም ማለት ነው። ሁሉንም እንደ ራሳችን ማየት አለብን። ህብረተሰባችንን አገልግሎት እየሰጠን ጥያቄችን ማንሳትም እንደሚቻል ነው የማስተላልፈው። ማስተላልፎ ማለት ጥያቄ ያለንን ሁሉም በአግባቡ ትክክለኛ በሆነ መንገድ ፎርማል ወይ መጠየቅ ነው ተገቢ የሚሆነው። ያንን ነው እነሱም ብሎ እንጂ ስራ ማቋረጥ ስራ ማድረግ የሚለው ነገር ትክክለኛ ተገቢ በሆነ መንገድ ነው መጠየቅም ያለበት። እንዲህ ስራ ሳይ ስራ አቁሞ እሱን አልደግፈውም። ስራ እየተሰራ የሰው ሰው ህይወት ነው እዚህ ሰው ህይወት ላይ ነው። ምን ሰራው ስራ እየሰራ መብታችንን መጠየቅ ግዴታችንን እየተወጣ ማለት ነው። የጁገል ሆስፒታል ስራ አስኪያጅ አቶ ኢብራሂም ሳሊ በበኩላቸው በሆስፒታሉ ሁሉም የጤና ባለሙያዎችና የሕክምና ክፍሎች መደበኛ አገልግሎት እየሰጡ መሆናቸውን አስታውቀዋል። ሁሉም ባለሙያዎቻችን ስራ ላይ ያሉ ያሉና አገልግሎቱን ሁሉም ክፍል የስራ ክፍሎች አገልግሎት እየሰጡ እንደሆነ ሁሉም ከጤና ባለሙያ ጋር ስምምነት ላይም የተደረሰው ምንድን ነው የጤና ባለሙያው ጥያቄዎቹን በአግባብነት ደንብና ሕጉን ተከትሎ መጠየቅና ምላሾቹን መጠበቅ በትዕግስት እንደሚያስፈልግ ነው። በሆስፒታል የተቋረጠ የጤና አገልግሎትም ሆነ ከስራ ገበታው የቀረ ባለሙያ የለም ያሉት አቶ ኢብራሂም በተለይም በሁሉም የሕክምና ክፍሎች የሚገኙ የጤና ባለሙያዎች መደበኛ ስራቸውን በአግባቡ እየከወኑ እንደሚገኙ ጠቁመዋል። ሁሉም የስራ ክፍሎችም አገልግሎቱን በስራ ላይ እንዳሉ ለማረጋገጥ ይቻላል። ሌላው አንድም ጤና ባለሙያ ይህንን ተቃውሞ ወይም አገልግሎት መቋረጥ አለበት ብሎ አምኖ ያቋረጥም የሌለበት ሁኔታ ነው ያለው። በመሆኑም በህብረተሰቡ በማህበራዊ ሚዲያዎች የሚሰራጩ መረጃዎች የተሳሳቱ መሆናቸውን ተገንዝቦ ወደ ሆስፒታሉ በመምጣት በቂ የሆነ መደበኛ የጤና አገልግሎቶችን ማግኘት እንደሚችልም መልእክታቸውን አስተላልፈዋል። የጤና ባለሙያዎችን ሽፋን አድርገው አፍራሽ ኃይሎች ለሚያራምዱት አጀንዳ መጠቀሚያ መሆን እንደሌለባቸውም ገልጸዋል። ከሀረሪ ክልል ወደ እናንተ እየደረሱ ያሉት ዘገባዎቻችን እንደቀጠሉ ናቸው። ማህበረሰብ በጤናው ዘርፍ በቂ አገልግሎት እያገኘ እንደሆን ተጠቁሟል። በሀረሪ ክልል በጀጎል ሆስፒታል ተገቢውን የጤና አገልግሎት እያገኙ መሆኑን ተገልጋዮች ገልጸዋል የሚለው የትህትና ተስፋዬ ዘገባ ነው። ፈቃዱ በላይ ዝርዝሩን ያቀርበዋል። የሀረሪ ብዙሃን መገናኛ ኤጀንሲ በጀጎል ሆስፒታል ባደረገው ቅኝት ተገልጋዮች የተለመደውን መደበኛ የጤና አገልግሎት እያገኙ መሆናቸውን ገልጸዋል። ከሰሞኑ በአንዳንድ ማህበራዊ ሚዲያዎች በሚሰራጩ የተሳሳቱ መረጃዎች ሳይዘናጉ ሙያዊ ስነ ምግባርን አክብረው በመደበኛ ስራቸው እየሰሩ እንደሆነ፣ እኛም በቂ አገልግሎት እያገኘን ነው ሲሉ ከተገልጋዮች ጋር ባደረግነው ቆይታ መረዳት ችለናል። ምንም አይልም፣ ከሌላው ሲነጻጸር እንደ መንግስት ሆስፒታል ነቱ ማለት ነው። ምንም አይልም ከሞላ ጎደል ማለት ነው። ቆንጆ ነው። ቆንጆ ቆንጆ እየሰጠ ነው። መዳኒቶች እያገኘ ነው። ለሳካሞቹ አንድ ቁጥር የሆነ ለአገሩ እያሰቡ፣ ለወገኑ እያሰቡ እያሳከሙ ነው። ሙያችን በአንድ ሰከንድ ውስጥ ህይወት የሚያሳጣ ስለሆነ ሙያችንን አክብረን በመስራትና በቂ አገልግሎት ለህብረተሰቡ እየሰጠን እንገኛለን ብለዋል። ተያይልኝ ከነሳ ኮሜሴ ነገር ተንከና አገልግሎት አሰጣጣችን እንደምታዩት በጣም ጥሩ ነው። በጥሩ ሁኔታም እየሰጠን እንገኛለን። ኮሜሴ ነገር ተነ እንደምታዩት በጣም ጥሩ ነው። ጥሩ አገልግሎት እየሰጠን ነው። ታከስ መስጅራ በበቂ አቅርቦት አገልግሎት እየሰጠን እንገኛለን። በተቋሙ ያሉ የጤና ባለሙያዎችም በበቂ ሁኔታ ኃላፊነታቸውን እየተወጡ ይገኛሉ። ተጃጅለ ስሪ ከነ ተጅር የጤና ባለሙያዎቹ አክለውም ከሰሞኑ በአንዳንድ የአገሪቱ አካባቢዎች በጤና ባለሙያዎች የተነሱ ጥያቄዎችን መነሻ በማድረግ በሆስፒታሉ ምንም አይነት የተቋረጠ አገልግሎት እንደሌለና ጥያቄዎችም ካሉ ስራችንን በአግባቡ እየሰራን መሆኑን እንዳለበትም ባለሙያዎቹ ተናግረዋል። ይ ወገኝ ሲፈያ ቴክሲ መታሳቀምና የጤና ሙያ ስርዓቱን በጠበቀ መልኩ ማንሳት ያለበትን ጥያቄ ማንሳት ተገቢ ነው ላለው ተጃጅሉ ቀምናቸው አኔ ኮ እኔ እንደ ጤና ባለሙያ አንድ ቀን ስራ ማቆም ብዙ ህይወትን ሊያሳጣን ይችላል። ስለዚህ ጥያቄ ቢኖር እንኳን ኃላፊነታችንን እየተወጣን ጥያቄውን ማንሳት ይኖርብናል። ማንሳት ያለብንንም ጥያቄ ከስራ አስኪያጃችን ጋር አውርተን ወደ መግባባት ላይ ደርሰናል። ከጤና ባለሙያ ስራ አቁሞ ጥያቄ ማንሳት ማለት ተገቢ አይደለም። እኔ በበኩሌ ይህንን አልደግፍም። ታካሚ እዚህ ከተለያዩ ቦታ መጥቶ ስራትተን ጥያቄ እናንሳ ማለት ይህ ለእኔ ተገቢ አይደለም፣ የጤና ባለሙያ ስነ ምግባርም አይደለም። ስሰማም ሳይም በዚህ ጉዳይ በጣም ነው ያዘንኩት። አነካየት ሄዱ በማህበራዊ ሚዲያዎች የሚሰራጩ መረጃዎች የተሳሳቱ መሆናቸውን ሕብረተሰቡ ተገንዝቦ ወደ ሆስፒታሉ በመምጣት በቂ የሆነ መደበኛ የጤና አገልግሎቶችን ማግኘት እንደሚችል የጅወል ሆስፒታል ስራ አስኪያጅ አቶ ኢብራሂም ሳሌ መልእክታቸውን አስተላልፈዋል። የሴቶችን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን በሐረሪ ክልል የሸንኮሮዳ ሴቶች ክንፍ አስታወቅም። ሴቶች ከጠባቂነት ወደ አምራችነት እንዲሸጋገሩ የተለያዩ ድጋፍና ክትትል እየተደረገ እንደሚገኝም ነው የተገለጸው። ዘገባው የሞዴ ሙክታር ነው። ፍቃዱ በላይ የሴቶችን ተጠቃሚነት ለማረጋገጥ የተለያዩ ስራዎች የተሰራ መሆኑን በሐረሪ ክልል የሸንኮር ወረዳ ሴቶች ሊግ አስታውቋል። የወረዳው ሴቶች ሊግ ጽፈት ቤት ኃላፊ ወይዘሮ ቃሌ መንግስቴ ሴቶች ከጠባቂነት ተላቀው አምራች እንዲሆኑ የተለያዩ ስራዎች የተሰራ መሆኑን ገልጸዋል። ሴቶችን ላበረታታ በየቤታቸው በየሚሰሩበት መስክ ላይ ሄጄ በግብርና የሚተዳደሩትን ግብርና ቦታ ላይ ሄጄ አበረታታለሁ። ዘር እንሰጣለን። ሴቶች ጠንክረው እንዲሰሩ ጠባቂ እንዳይሆኑ ያ ያንን ስራ እንሰራለን። ግብርና አሁን ብዙ ሴቶች አሉኝ አንድ ሴቶች በግብርና አሁን ይህንን ራሱ እኔ ነኝ በአካባቢያቸው ቆፍረው እንትን እንዲሉ ዘር እየሰጠው እያበረታተቸው ነው ያለሁት ማለት ነው። ለምን ውጤቱን ደግሞ ስታይ አሁን ሰታቸው ዘር ከሶስት ወር በኋላ እዛ ቦታ ላይ ስትሄድ የሆነ ለራስ የሚሰጥ ደስታ አለ። እንደዛ አይነት ደስታ ይሰማኛል። ሴቶች አምራች እንዲሆኑ የስራ ቦታ ለማመቻቸት ከተለያዩ አካላት ጋር እየተሰራ መሆኑንም ገልጸዋል። ብዙ የቦታ ችግር የቦታ ጥያቄ ይጠይቃሉ እየመጡ ከእንደገና ደግሞ በጥቃቅን እንዲደራጁ ብዙ ሴቶችን አድርገናል። በጥቃቅን ተደራጅተው እንዲሰሩ የቦታውም ችግር ከኔ እንትን በላይ የሆነውን ከክልል ጋብዤ ሴቶችን ጠርቼ ያው በቦታው ላይ ተገኝተው አወያይተዋቸው ነው ከዚህ በፊት የሄዱት ማለት ነው እንድፈታላቸው ችግር የአቅሜን ያህል እንትን እያልኩ ነው። ድጋፍ ተደርጎላቸው ተጠቃሚ ከሆኑ ሴቶች መካከል ወይዘሮ ጸገነት ታረፈ አንዷ ሲሆኑ ባላቸው ቦታ ተጠቅመው የተለያዩ ምርቶች አምርተው እየተጠቀሙ መሆኑን አስታውቀዋል። የወረዳው ሴቶች ሊግ ድጋፍ እያደረጉላቸው መሆኑን የገለጹት ወይዘሮ ጸገነት ከስራ ቦታ ማመቻቸት ጀምሮ የተለያዩ ድጋፎች እየተደረገላቸው መሆኑ ገልጸዋል። ሸንኮር ወረዳ ላይ ብዙ ጊዜ እየተጠራው እያዩ ነው። ይህንን ምቃይንም እያበረታቱኝ ነው። የሴቶች ሊጉም እየተከታተሉኝ ነው። በተረፈ ደግሞ ቦታ ፈልገን እንሰጥሻለን ብለውኛል። እኔ የቦታ ችግር ስላለብኝ ማለት ነው፣ ክራይ ዛሬ ከአቅም በላይ ነው፣ ክራይ ከፍለ መስራት ስለማይቻል እየፈለግንልሽ ነው ብለዋል። ብዙ ችግር አለ። የቦታ ችግር ትልቁ ነገር። ሴቶች ይሄንን ቢሰሩ ተጠቃሚ ናቸው። ማንም ሰው ቢሰራ፣ በተለይ ስራ የሌላቸው ቤት ውስጥ የሚውሉ እናቶች ቢሰሩት ይጠቀማል። ገበያ ላይ ቢውል በብዛት ገበያ ላይ መሸጫ ቦታ ቢመቻች ይሄንን ቢታይ ለማንም ቤት ውስጥ ለሚውሉ የስራ እድል ይፈጥራል የሴቶችን ተጠቃሚነት ለማረጋገጥ መንግስት በሁሉም ዘርፍ በኢኮኖሚ ተጠቃሚነታቸውን ለማረጋገጥ የተጠናከረ ስራ የሚሰራ መሆኑን ተገልጿል ከሀረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዘገባዎቻችን እንደቀጠሉ ናቸው ወደ ሀገር አቀፍ ዘገባዎች አለፍን ባለፉት ዓመታት ዲጂታል ኢትዮጵያ ነውን ለማድረግ የተከናወኑ ስራዎች ጉልህ ስኬቶችን መመዝገባቸውን ፕሬዝዳንት አይይ ቅስላሴ ገለጹ። በሌላ ዜና ደግሞ በቡና ግብይ ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘው ገቢን በማሳደግ መቻሉ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገለጹ የሚሉት በአገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። በሊኒሽ መልስ ወረመንት ይደርሳሉ። ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ በተከናወኑ ስራዎች ጉልህ ስኬቶች መመዝገባቸውን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዝዳንቱ በምስራቅ አፍሪካ የመጀመሪያ የሆነውን የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተዋል። በመክፈቻ ንግግራቸውም ባለፉት ዓመታት ዲጂታል ኢትዮጵያን እውን ለማድረግ የተለያዩ መሰረተ ልማቶች መገንባታቸውን ጠቅሰው ይህም ለዘርፉ የተሰጠውን ትኩረት ያሳያል ብለዋል። የዲጂታል ኢትዮጵያ 2025 ስትራቴጂን ቀርጾ በመተግበርም የዲጂታል ምህዳርንና የወጣቶችን የፈጠራ ባህልን ማጎልበት መቻል እንደማይቻሉንም ተናግረዋል። ኢትዮጵያ በዲጂታል ኢኮኖሚ ግንባታ ለአፍሪካ ምሳሌ የሚሆን አቅም ለመገንባት ትኩረት ሰጥታ እየሰራችም ነው ብለዋል። በቡና ግብይት ሰንሰለትና በምርታማነት እድገት ላይ በተሰሩ ስራዎች ከዘርፉ የሚገኘውን ገቢ ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። ዶክተር አዱኛ እንዳሉት መንግስት የቡና ምርትና ምርታማነትን በመጨመርና ጥራቱን በማሻሻል በዓለም ገበያ ተፎካካሪነትን ማሳደግ ላይ በትኩረት እየሰራ ይገኛል። በዚህም በበጀት ዓመቱ 10 ወራት 354000 ቶን ቡና በመላክ 1.87 ቢሊዮን የአሜሪካ ዶላር ገቢ መገኘቱን ገልጸዋል። ይህም በአገሪቱ የቡና የውጭ ንግድ ታሪክ የመጀመሪያ የሆነ ከፍተኛ ከፍተኛ አፈጻጸም መመዝገቡን ነው ዳይሬክተሩ የተናገሩት። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ከዓመት ዓመት በመጠንም በጥራትም እየጨመረ መምጣቱን ገልጸዋል። በበጀት ዓመቱ ቀሪ ወራቶችም ከቡና ንግድ ለማግኘት የታቀደውን ሁለት ቢሊዮን ዶላር ከግብ ለማድረስ ርብርብ እየተደረገ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት 18 የገጠር ከተሞች 50 ሺህ ቤቶች አነስተኛ የሶላር ኃይል ተጠቃሚ እንዲሆኑ ማድረግ መቻሉን የውሃና ኤነርጂ ሚኒስቴር አስታውቋል። በሚኒስትሩ የገጠር ኤነርጂ ቴክኖሎጂ ልማትና ሽግግር ስራ አስፈጻሚ ብርሃኑ ወልዱ የገጠር አካባቢዎችና የገጠር ከተማዎችን በፀሐይ ኃይል አማካኝነት ኤሌክትሪክ እንዲያገኙ የተሰራ መሆኑን ጠቅሰው በ18 የገጠር ከተሞች 50 ሺህ ቤቶች አነስተኛ የሶላር ኃይል ተጠቃሚ መሆናቸውን ተናግረዋል። በዚህ የፀሐይ ኃይል ቴክኖሎጂ ተጠቃሚ የሚሆኑ ዜጎች ከመደበኛ የቤቱ ስፍጆታ ባሻገር ለግብርና ስራ የተገለገሉበት መሆኑን አቶ ብርሃኑ ጠቅሰዋል። አርሶና አርብቶ አደሩ በነዳጅና በጉልበት የሚያወጣውን የገጸ ምድር ውሃ በፀሐይ ኃይል እንዲያወጣ ለማድረግ የተሰራ መሆኑንም አመላክተዋል። በኦሮሚያ ክልል ለ2017 18 የምርት ዘመን እስካሁን 6.16 ሚሊዮን በላይ ኩንታል የአፈር ማዳበሪያ ወደ ክልል ገብቶ የተሰራጨ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮው የግብርና ግብዓት አቅርቦት ዳይሬክተር አቶ ታከለ ቁረንዴ በምርት ዘመኑ 10.5 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ መታቀዱን ጠቁመው አሁን ላይም 6.16 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ክልሉ ገብቶ የተሰራጨ ይገኛል ብለዋል። ወደ ክልሉ ከገባው የአፈር ማዳበሪያ ውስጥ 1.55 ሚሊዮን ኩንታል የሚሆነው አርሶ አደሩ እጅ መድረሱን አብራርተዋል። በስርጭት ሂደት ላይ ሊስተዋሉ የሚችሉ ህገወጥ አሰራሮችን ለመከላከልም በተዋረድ አስፈላጊው ቁጥጥር የተደረገ መሆኑን አስገንዝበዋል። ህብረተሰቡ በአፈር ማዳበሪያ ስርጭት ላይ ህገወጥ ድርጊቶችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥም ጥሪ አቅርበዋል። ከሀረሪ ክልል ቴሌቪዥን ለእለቱ የነበሩት ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋና ሀይሉ አብራች ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኘሁላችሁ።